ጋሽ መላኩ መጣው። ባለቤት ሽኮ የተቀያየመው ከተራ ግለሰቦች ጋር አይደለም፣ ሀገሪቱ ውስጥ አሉ ከሚባሉት ተጽዕኖ ፈጣሪ ሰዎች ጋር። ምንም ነገር ከፈለክ አለሁልህ። ሌባና ጨርባሪ ማግባቱ የዛን ምሽት ምስጋና የሸለኩት ሜዳሊያ ጠፍቶበት ነበር። መቼ ወደ ቤታችን እንደምንመለስ ነገሮች የሆነ ነገር ለመደበቅ እየሞከርክ ትመስላለህ። እኔ ነበርኩ ማስተሻል፣ እንዴ አላየሽም? ኤክሰርሳይዝ ለመስራት ብዬ ነው። ገላኩ በደንብ ማድረግ በዛው አለምሽ በጠይቃት ብዬ ነው። የመገጣጠሚያ ህመም ካመማት ጀምሮ ገላውን እንኳን መታጠብ አትችልም። ቁርስ አዘጋጅ ይችላል ብላ እናውጣ አንቺ ትንሽ ይከብዳል፣ ግን የማታውን ነገር ችላ ማለት አንችልም። የቴዲ ንግግር ተው እንጂ መላኩ። በመጀመሪያ ልጅህን ነበረ። አሁን ጭራሽ ቴዲ እንደ ሰረቀ አምኖ ከነገረን በኋላ ሜዳሊያ ውስጥ ጠፋ። ግጥምጥሞሹን ችላት። በዋ ያ ምንም ማለት አይደለም። ያን ቀን ምሽት በጊዜ ነበር ወደ ክፍል የገባው። ምናልባት ከዛ በኋላ ወጥቶ ሊሆን ይችላል። እርግጠኛ መሆን አትችልም። ምንም ይሁን ምን ቴዲ የሚያውቀው ነገር ካለ መናገሩ ለመልካም የሚሆነው ግን ለመርማሪዋ ምንም አይነት ፍንጭ ከመስጠት በፊት እባክህን ቴዲን አንድ ይላናግረው ለሌላ ቴዲ ምን አይነት ተጋላጭ ልጅ እንደሆነ ታውቃለህ። ግራ እንዲጋባና ያልሆነ ነገር እንዲዘባርቅ አልፈልግም። ከዚህ ገንዘብ ላይ ሳትነግረኝ ወስደሃል እንዴ? ምን ብዙ ገንዘብ ጎሏል። እዚህ ቤት ገንዘብ መጥፋትም ጀመረ። ጥሩ ነው። ምንድን ነው? ይኸውላ፣ ቁርስ ሎተሪ ወጣል ወይስ የተገኘ ነገር አለ? አንተ ትህን፣ ይቅርታ ጠይቀ ጥሩ ቁርስ እንድንበላ ጋሽ ነው ያዘዘ። እንደዚህ ከሆነማ አይደለም ብሌንን፣ ማንንም ይቅርታ ጠይቀ እና በለፈና ጊዜ እናቀራለን

ስልጣን አናርስም። አመሰግናለሁ። ምንም አይደል። ያው በእኔ ስም ስለተሰራ ያዝኩ አትበይ። ማንም ሰው ሳያገዘኝ እኮ ነው ያዘጋጀሁት። በቃ አመሰግናለሁ። እሺ። እንቁላል ፍርፍሩን እንኳን ብዬሽ። የምን እንቁላል ነው? የዶሮ ነዋ። መቼ መቼስ ሰጎን አናረባ። እንቁላል አለርጂ ነኝ። ከመቼ ጀምሮ ነው እንቁላል አለርጂ ሆንሽ? ምነው ነው እንደ ባዕድ ሰበብ የፈለግሽ? ይቅርታ ይቅርታህን፣ መግፋት ፈለግሽ? ትናንት ያን ሁሉ ነገር ተናገርክ፣ ዛሬም ልጆቼ ፊት ልታዋርደኝ ነው የመጣሁት። ትናንት አንጀት የሚበጥስ ንግግር ተናገረኝ፣ ዛሬም እሱን ለመድገም ነው አንድ ማዕድ ላይ ያቀረብ ነው። አረ ቢያንስ እግዚአብሔር ነው። ወንድምሽ አንቺን ይቅርታ ሊጠይቅ ነው ይህ ገበታ የተዘጋጀው።

በፍፁም ሳልፈለግ ስቀር ይገባኛል። ስለዚህ ከዚህ ደብረ ብርሃን 130 ኪሎ ሜትር ነው ማለት ነው። ልክ እ ከዚህ ናዝሬት ስንት ማይል ነው? የሚሸውር ጥያቄ ይመስለኛል።

ግን እራሱን ከባድ ችግር ውስጥ ከቷል። ግን መርማሪዎቹ የሚያምኑት ይመስልሻል? የሚካበድ ነገር አይደለም። እየቀለድሽ ነው። አስበው እስኪ፣ እሱ ምንም የሚደብቀው ነገር የለም። መርማሪዋ ብትጠይቀው ጊዜ ማጥፋት ነው የሚሆንባት። ትክክል እንደሆነሽ አስባለሁ። እንግዲህ መጠርጠሩስ። ይቅርታ አረፈድኩ አይደል። ትራፊክ ችግር የለም። በጣም ነው የሚያስጠላው። እንደዚያሽ ግን ን እሺ ሌሎች ውስጥ ሸቃጧ የሆነ የቤተሰብ ፕሮግራም አለኝ አለች። ግን ሰላምታ አድርጋ እልሻለች አለን ባለ አምባሳ ስብሰባ ስላለ አብራ ሄዳለች። እኔ ግን ከጠየቅሽኝ ለመዝናናት ነው የሚመስለኝ። ሆኖ ሁሌ እንዲያሽካካችሁ ነው ብሌንዬ፣ በዚህ ሁሉ መከራና ስቃይ ውስጥ ሆነች ከእኛ ጋር እንደዚህ መሳቅ በመቻልሽ በጣም ደስ ብሎኛል። እንዴት ነሽ ግን? እንዴት እየሆነልሽ ነው? ቅዠት ውስጥ ሆኜ የነቃ ያለው ይሰማኛል። ከጌታቸው በኋላ እያንዳንዷ ያንዳንዷ ቀን አትገፋም፣ ግን ለልጆቼ ስል ወገቤን ጠበቅ አድርጌ እየጣርኩ ነው። ታውቂያለሽ ብሌንዬ፣ በጣም ጥቂት ሴቶች ናቸው አንቺ ባለፍሽበት መንገድ ውስጥ የሚያልሙትነ አንቺ በጣም ብርቱ ሴት ነሽ። የዛሬ ኮርስ አክሽን ፊልም ነበር። እኔ ደግሞ ለእኔ ተደረበሽ ብሌንን ተደበድበያታለች ላደርገው ነበርኩ። አላየሃትም? ምግቡ እንዴት እንደተጠየፈችው። ይሄኛው ይሆንልሽ፣ አይ፣ ያኛው ይሆንልሽ፣ አይ። ልክ ነበር። እውነት ሴትዮዋ አስቸጋሪ ሰው ናት። እንደሷ ብትሆን ምን ይውጠኝ ነበር። ምንም የማደርገው ነገር አይጠቅማት። የምታውቀው ነገር ቢኖር እኔን ዝቅ ማድረግና ማጣጣል ብቻ። እሷን ተዋት። አንተ እኮ የኔ ምርጡ ባሌ ነህ። በዚህ ሁኔታ ግን እሷ እዚህ ቤት ከእኛ ጋር አብራ ምትውቅ ከሆነ እኛ ከዚህ ቤት መውጣት ሳይኖርብን አይቀርም። ምን? ከሷ ጋር በአንድ ጥላ ስር መኖር አልችልም። ጓደኞቿ ጋር ማቴል ከሆነ እኛ ከዚህ ቤት እንውጣ። ምን ነክቶሃል? የኔ ፍቅር አባቴ ቤት ውስጥ መኖራችን ግድ ነው። ከኪራይ ነፃ እየኖርን ባሩን ፈቅዶልን እየሰራንበት፣ እንዳታሰብ ማለት ምናልባት አባት ልክ ሳይሆን አይቀርም። በህተ ፍላጎት ትንሽ ሰዓት ቀን አትቀርም። የእሷ ፍላጎት ይሄ ቤት ጣሪያው መታደስ ሲኖርበት የት ነበረች ሜላት? የግል ትምህርት ቤት ክፍያ መክፈል ሲኖርባት የት ነበረች? ግን ይሄ ፍቅር ከዚህ በኋላ ብሌን ላይ ላይ ልጫፍለኝ ትምህርት እንዴት ነበር? ጥሩ ነበር። እንዴት ዛሬ ቶሎ መጣሽ? ስራ በጊዜ ጨረስኩና ከቴዲ ጋር የምናወራው ነገር ካለ ብዬ የመጣው ግን፣ እኮ አባዬ ዛሬ ቤቱን በሙሉ አጽዱ ብሎ ነበር። ይደርሳል። አልታወቀም። ኧረ ቤዛ፣ ስሪ ያለውን ጫማ ጋር ጠዋት እኮ እኮ አነሳዋለሁ ብዬ ረስቸው ነው። ዳቦና ወተት ገዝተናል። ስለዚህ ቦንስ አይ፣ አታስፈልግም። ሂድ ቁጭ በል። ስለ ሜዳሊያው ሆኖ ችግር ውስጥ ነኝ። እንዲ እውነታውን ከተናገርክ ምንም አይነት ነገር አይመጣም። አሁን ግን ምን እያሰብክ እንደሆነ ማወቅ የምፈልገው እኔ እንጃ፣ አላውቅም በጣም ቀን ነው መሰለኝ። እንደ ምስጋናው መሆን ፈለግኩኝ፣ ለዛ ነው ሜዳሊያውን የሰረኩት። የዛለት ምሽቱ የት ነበርክ? እማ ሜዳሊያውን የሰረክ ቀን ማታ ወጥተህ ነበር እንዴ? እንዴ ታቂኛ የለ እንዴ ምንም ጓደኛ እኮ የለኝም? ከዚህ እንደጨረስኩ ገብቼ የተኛው? አባቴ ቤት እየኖርኩ ነው ያለሁት ለልጆች ስል ምክንያቱም ቤተሰብ ዙሪያ መሆን አለባቸው። በተለይ ፌስቡክ ላይ ስለ አባታቸው የሚወራው ውሸት መጥፎ ችግር ውስጥ ከቷቸዋል። አይዞች ብሌን፣ እኛ አንዱንም ነገር አላመንም። እናንተማ ትለያላችሁ፣ ጥሩ ጓደኞች ናችሁ። አንድ ነገር ላስቸግራችሁ ነበር ለተወሰኑ ሳምንታት የምቆይበት ቦታ ፈልጌ ነበር። ሄለን ለቤተሰብ የሚሆን በቂ የሆነ ቦታ ያለው ቤት እንዳላት ሰብቻለሁ። ለአንቺና ለልጆች ጥሩ የሚሆን ይመስለኛል። አሁን እንኳን ብዙ የሚከፍደው ገንዘብ ለ ማለት ማለት የጌታቸውን መስቀልቀል ጠበቆች እስከሚያስተካክሉት ድረስ ትንሽ ይቸገራለሁ ማለት ነው። ብረዳሽ ደስ ይለኝ ነበር። ብሌንዬ ግን ወንድሜ በዚህ ሳምንት ይመጣል። መቼ እንኳን እንደሚመለስ አላወቁ አንችስ ትግስት እቃ ሞልተሽው አቧራ ሲጠጣ የነበረው ቤት ወይ ወይ ወይ ብሌምዬ እሱ እኮ ለአንቺ እንደምትፈልጊው አይነት ቤት አይደለም። ከዛ ላይ ደግሞ አርጅቷል የተወሰነ እድሳት ያስፈልጓል አሁን እንኳን ብዙ አለማረጥም እንደኔ እንደኔ ግን ለምን ረከስ ያለ ሆቴል ተፈልጓት ኖሪም ባይንም እንደዚያ ይሻላል አይደለ እና ልትረዱኛችሉም ማለት ነው እንደዛ አይደለም። ግን በትክክል አስታውሳለሁ የአንቺ ባል ችግር ውስጥ ሲገባ ጌታቸው እሱ ሊረዳ አመንትቶ አያውቅም ነበር። ተይ እባክሽ፣ ቢያንስ ቢያንስ የኔ ባል ሌባን ነበር። ለነገሩ ራሴን ዝቅ አድርጌ ከአንቺ ጋር እየተከራከርኩ ሰላማዊ ሕይወቴ መበጥበጥ አልፈልግ። እናንተ፣ ይቅርታ የኔ ቆንጆ፣ ግን ለራሳችን ማሰብ አለብን። የማይረባ ቤት ውስጥ እየኖርኩ ነው። ባሌ ፊት ለፊቴ ነው የተገደለው። በዚህ ሁኔታ ውስጥ ወኝታችሁ ይትሉ ነው ወይ? መልካም እድል። ይኔ ወድንጊ ምንም ማድረግ አልችልም። ወረተኞች ናችሁ፣ አስመሳዮች፣ የውሸት ጓደኞች። ኖርማሊ፣ መሰረት ምን አዲስ ነገር አለ? ስለሰጠኸኝ ዝርዝር አመሰግናለሁ። ያው ሁሉንም ተማሪ አናገር ያለው ከልጅ በቃ አትጨነቅ፣ ብዙም ጊዜውን አልወስድበትም። መሰረታዊ ጥያቄዎችን ብቻ ነው የምጠይቀው። ነገሩን ላከልልልሽ ሜዳ ላይ የለውም። ይቅርታ እኛ ቤት የሚኖር አንድ ቴዲ የሚባል ልጅ አለ። እሱ ሰርቆታል። ችግር የለውም። እኔ ማወቅ የምፈልገው ሜዳሊያው ቴዲ ጋር መኖሩን ነው። እሱ ጋር የለም፣ ጠፍቶበታል። ያ ማለት ግን ወንጀሉን ፈጽሟል ማለት አይደለም። አሁን ቴዲ የት ነው ያለው? ቤት ነው ያለው። ግን እባክሽ ነገሩን ቀለል አርጊለት። ጥሩ ልጅ ሶስተኝ ካርድሽ ፖስት ላይ አይሰራም ስትል ምን ማለት ነው? የአሜሪካ ኤክስፕረስ ካርድ እኮ ነው ነገሩ። አሜሪካ ምን ማለት እንደሆነ ማታቅ፣ አሜሪካ ብለን መጻፍ ትችላል። ይቅርታ የእኔ መቤት። የእኛውም ካርድ አይሰራም። ለምን ሰው ሁሉ እንዲሰማ ጮክ ብለህ አታወራም? ዓመት ሰርተህ ከምታመጣው ደመወዝ በላይ ጫማ ዋጋ ነገር ችግር አለ፣ አስተናጋጀህ ከባለቤቴ ጋር እዚህ ስንት ሺዎችን ለምናጠፋ ያሞቃኝ ይመስል። አዎ፣ ገንዘብ ግን ስብናውን ይገዛል። ይቅርታ፣ ምን አልከኝ? ከነበርሽበት የክብር ማማ ጀምሮ አይቼሻለሁ፣ አውቅሻለሁ። አንድ ነገር ልንገርሽ፣ ክብርት ይገባሻል። የኋላ እሸት

እርግጠኛ ነህ ሁሉንም ነገር እየነገርከኝ ነው ያረግኩት ነገር እኮ ልክ እንዳልሆነ አውቃለሁ። ቆይ ግን ለምንድነው የኑሉ ጥያቄ የምትጠይቂኝ ምን እየሆነ ነው ያለው መርማሪ መሰረት ማለት እሷ ናት ስለ ሜዳሊያው ነገር ያታል ይቅርታ ሜዳሊያው ይህን ያህል ችግር አለው ብዬ አላሰብኩኝ ነበር ሜዳሊያው አይደለም ቴዲ ሜዳሊያው ከዘረፋ ወንጀል ጋር የሚያገናኘው ነገር ስላለ ነው ዘረፋ እና እኔ እንዳደረኩት ነው የምታሰቢው የተወሰኑ ጥያቄዎችን ጠይቀሃለሁ እውነቱን ቶሎ ከነገርከኝ ቶሎ እንጨርሳለን። ተረዳኸኝ እሺ እባክሽ አብሬው መሆን እችላለሁ ምርመራ ስራ ምሰራ አንተ ውላት እንደዚህ እንደ እርድ በግ ልታስሩኝ አይገባም። እ ል አባ እነዚህ ሰዎች እንዳልሄድ እያደረጉኝ ነው። ከዚህ በኋላ እንደዚህ አይነት ተራ ሰዎች እዚህ እንዳይገቡ ማድረግ እንዳትረሳሽ። ያገኘው ጠይቄ ነበር። አንተ ግን ከዛም አለፍክ። አማራጭ አልነበረኝም። የምስጋናን ሜዳ ላይ ጠይቀችኝ ነበር። የእሱን ብቻ ነው ያላየችው። ልታስቆማት ትችል ነበር። ቤት የለም ልትላት ትችል ነበር። ለፖሊስ አሏሽ ምን አይነት ሰው እንደሆን ክታውቅ ያለሽ ዲ የዋህ ልጅ ነው። ያልሆነ ነገር ሊዘባርቅ ይችላል። ጠበቃ ያስፈልገዋል። ተረጋጊ፣ እንጂ መርማሪ መሰረት ትክክለኛውን ነገር ታደርጋለች። ቴዲ ከወንጀሉ ጋር ነቴቲ ከሌለው ደህና ይሆናል። መላኩ እንዴት እንደዚህ ታደርግበታል? ማንም ይፈጽመው ማንም

ወይዘሮ ብሌን እንደዚህ ትጨልላለች ብዬ ጠብቄ አላውቅም ነበር። ወንጀለኛ አባት፣ እብድ እናት፣ ስለዚህ ልጆቹ ከነሱ ይብሳሉ። ይህ ነው በቀሉል አብቅቶልናል። ከዚህ በኋላ ከሰቡ ጋር መቀላቀል አንችልም። ንገርን ብሌን ምን በፈለጉኝ ሰዓት ሁሉ ደርስላቸው ነበር። የልብ ጓደኞች መስለውኝ ነበር፣ ግን ሊያግዙኝ አልፈለጉ። ህይወቴ በሙሉ ተመሰቃቀለ። ያንቺ ህይወት ተመሰቃቅሏል። የኛስ ህይወት? አነጋገርሽን አስተካክይ ማሚ። ደብድ እየጨዎችና እየተሳደበች የሚያሳይ ቪዲዮ ሁሉ ቦታ ተለቋል። በፊት ያልጠሉን ሰዎች ራሱ አሁን ይጠሉናል። የ ይህንን አላምነህን። ቴዲ ሰዎች እንዲያውቁ ከፈቀድክላቸው በላይ አንተ ጎበዝ ነህ። እውነቱን ንገረኝ። የዛሬ ሳምንት ምሽት ላይ የት እንደነበርክ ማወቅ እፈልጋለሁ። እዚሁ ከእነሱ ጋር ነበርኩኝ። እራት በልተህ እንደጨረስን ወደ ክፍል ሄድኩኝ። ከዛስ ምን? ከዛ ሁሉንም እንደተኛ ካሳመንካቸው በኋላ ከቤት በመውጣት ከግብረ አበሮች ጋር በመሆን ጌታቸውን ለሞት የዳረገ ዘረፋ አከናወንክ። ተሳሳትኩ? አዎ ካልከኝ፣ ለአሁን እዚህ ጋር እናበቃና በኋላ እንቀጥላለን። ይኸውልህ ቴዲ፣ ስለዚህ ነገር ከመሰረቱ ጀምሮ እንድናውቅ እንድትረዳን ነው የምፈልገው። የሆነ ሰው በጥይት ተመቶ ሞቷል። አንተ ካልተናገርክ ወንጀለኛው ነፃ ሆኖ በእሱ ፋንታ ንጹህ ሰው እስር ቤት ውስጥ ይበሰብሳል። ያንን ነው የምትፈልገው? አድርገዋለሁ። አድርጌዋለሁ ጥሩ ልጅ ነው። ትክክለኛውን ነገር ነው ያደረግከው። አዎ አድርጌዋለሁ፣ አድርጌዋለሁ፣ አድርጌዋለሁ። ምንድን ነው ነገሩ? ምንድን ነው እየተፈጠረ ያለው? ትዲ ለምንድን ነው የምታለቅሰው? ምንድነው ነገሩ? አዝናለሁ። ጌታቸውን መግደሉን አምኗል። ምን? በጭራሽ! አለመግባባት ተፈጥሮ ይሆናል እንጂ ቴዲ እንደዚህ አይነት ነገር አያደርግም። ፖሊስ ጣቢያ ነው፣ በቁጥጥር ስር ውሏል። ቴዲ፣ ጌታቸውን በመግደል ወንጀር ስለተጠረጠርክ በቁጥጥር ስር ውለሃል። ያለመናገር መብት አለ። ከዚህ በኋላ የምትናገረው ነገር እንደ ማስረጃ ይቆጠርባሃል። ጠበቃ ማቆም ትችላለህ። አንተ መቅጠር ካልቻልክ ደግሞ መንግስት ያቆምልሃል። ተረዳኸኝ?